ላይ ትንሽ ሚክስ ባህራት አደርግበታለሁ ብዙም እንዳይበዛ በቃ፣ ይሄንን የሚያክል ኩርኩም ጉርጉም እጠቀማለሁ። ጨው እኔ ትንሽ ነው የምሰራው፣ ምክንያቱም ቤት ያሉ ትንሽ ስለሆኑ እናንተ እንደ ቤተሰብ መስራት ትችላላችሁ። ትንሽ ዱቄት ጨምሬ ያለው ፍርኖ ዱቄት ከዛ ይሄ ደግሞ የበኩራው ዱቄት ነው። በነገራችን ላይ የሽምብራ ሳይሆን የአተር ዱቄት ነው። ጨምርና አቦከዋለሁ ማለት ነው እንግዲህ ውዶችዬ ው ይኸው እንግዲህ አውቁቸዋለሁኝ ይሄን ይመስላል ዘይት ጨምሬያለሁ አሁን መጋገር ብቻ ነው

በነገራችን ላይ እኔ ብዙም አትክልት ጠቀምኩም ያው ስለማይፈልጉ ነው። እናንተ ግን መጨመር ትችላላችሁ። ኮሳ፣ ድንች ምናምን እንደፈለጋችሁ መጨመር ትችላላችሁ። ማለት ያው እንደየቤቱ ይለያያል ፍላጎታቸው ማለት ነው። እኔ በዚህ ነው የሰራሁት።

እሺ ውዶችዬ፣ አሁን ሶሱን እንሰራለን። በኩራውን ጨርሰናል። ቀሽታ ጨምራለሁ። ቀሽታና በቅዶንስ ውስጡ ያለው በቅዶንስ ነው። ከዛ ቀሽታ እጠቀማለሁ። እሮብ እጠቀማለሁ። እርጎሽ የሚበቃችሁን ያክል መጠቀም ትችላላችሁ።

ወንዶችጌን ይመስላል። አብራችሁን ስለቆያችሁ፣ ስለያችሁን ስለተከታተላችሁን በጣም አመሰግናለሁ። መልካም ምሽት። ላይክ ሼር፣ ሰብስክራይብ አይርሱ። መልካም